ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላችኋል። እሷ ማለት ነው አያቴ አሉ። በስምንት ዓመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ የአንድ ሴትና የአንድ ወንድ

እና እነሱን እያሳደኩኝ ልብስ የምሳጥብ የልጆችን ማለት ነው ካልሲ አጥባለሁ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቨን ባላት ራሱ ሲኖር ማንኛውም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮዋ ከምትለብሰው ልብስ ትቀድና

ጣጥፋ ጠነጠኛ ነበር። እንትን ብላ በመኪና እኳን አይሰፋም እቤት ነበር በመርፌ የተሰፋው ነበረ። እሱን ለብሼ እሄዳለሁ። ጫማም የተው ወርቁ እየወደቀውን ልጆች ተጠቅሞ የጫሏሽትን እሱን ስጎትት ምን ስል የበዓልም እንደዚው። እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩኝ እስከ ስምንት ደሎ እስከ ስምንተኛ ክፍል በኋላ

የሆነ ስራም ቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እየያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዲ ትሙሉ ሰሳ አንጥልላለሁ አልተኛም ነበር ሀያረሳት ነበር ከዚያ ዩኒቨርስቲ እንትን አስራ ሁለት ያ ክፍል ጨረስኩኝ። አስራ ሁለትም ሶስት መቶ ዘጠና ሁለት አመጣው ውጤት ከመጣ በኋላ ወደ ዩኒቨርስቲ ተመደኩኝ።

ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞች ኢቪን ደፍተር እስክርቶም የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚ መጨረሻ ላይ ልክ አንድ አመት ተማር ሁለተኛ አመትም ተማር ሁለተኛ አመት ላይ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

ከዚያ ልክ እየተኛን እየተሳብን እንደ እባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ። በቃ እናምልጥ እናምልጥ እንደዚያ ያለን ሰዎች፣ ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናረዋል። ውጭ ላይ ስንል ምንም ትጥቅ ልብስ አልለበሱም። ከዚያ አንደኛው ትጥቅ የለበሱ እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅ ልቁ እየወጣ ነው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

ግን እኔ ምን እዚው ላይ እየቀየሩ ምንሳት እንደቀየሩ አላየናቸውም። ከዛ የሄርን እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪናን መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለ ነው የምንሄዳል። ልክ በእግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ

ጸጉራቸውን ሲሉት እንዲህ እንደርሱ ቀጥ ቀጥ ያለ ነው። እንሄዳለን፣ እንሄዳለን፣ እንሄዳለን መንገዱ ያልቅም። ስድስት ሰዓት ፈጀብን። መረስ አይቀርም። ስንደርስ ምንም ነገር የለም፣ ቤት የለም፣ ምን የለም። በቃ

የሆነ ሜዳ ነገር አለ። ትክክለኛ እንትን ማለት ነው። አረንጓዴ ነገር አለ እዚህ ጋር ትነ ስፖርት ስሩ። ይህንን ስልጠና መውሰድ አለባችሁ። በዚህ በዚህ ነው አሁን ያመጣ ናችሁ። ምንድን ነው እናንተን ፈልገ ናችሁ ነው። በቃ ላትጥቅ ስለፈልግ ናችሁ። ስልጠናዎችን መውሰድ አለባችሁ፣ መማር አለባችሁ። ከዚያ ሳት ናቸው። እየዋልን እያደርን እየዋልን እያደርን ትንፍስ እንዳትሉ እና ዳቦ ሲሰጡ እንደ ዳቦ ነው እንደ ንሽ

ነስ እያሉ ነው እንደዚህ የሚያወረወሩልን ማለት ነው። አይጠጉንም ሁሉ ከዛ እያወረወሩልን እያነሳን እንበላለን። የውሆድ አይደለም ይርበናል። የምንጠጣ ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተንትን የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥለቅም ስለሚቀፍ ልብሳችን እንዘፈዝፍና ልብሳችን እየጨመቅነው ነበር እንደዚህ

እያንጠፈጠፍን ነበር ልብሳችን እየመጠጥ ነው ምንጠጣ። አመት ከስድስት ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል እያቀር ነው ጊዜም፣ እስከዚህ ነበር የምንፈልገውን ነገርም፣ ተሳክቶልናል አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ

ልብስ ነው አውልቆ ታዋል። ሙሉ ልብሳችን እና ውልቀን ነው እንግዲህ እንደንተን ሶስቶቹ፣ አራቶቹ ተሄዱ በኋላ እኔ አምስተኛ ላይ ነበርኩ። በአምስተኛው ሰዓት ላይ ምንድን ነው ታኛለኝ

ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚያ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድን ነው እንትን እራሴን ሳትኩ። እራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይል እና እንደዚህ ያደርጋ ሆነ። እንደ ስድስት አይነት ነገር እንደ ስድስት ይሆናል። እንደ ፌሮ እንዲህ እንዲህ ነው። ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ጥቅጥቅ ካደረጉት በኋላ ስዳስ ሰው ራሱ ቁስሉ ይታወቀኝ ነበረ። ለእንዲታኝቸው ወድቄ እራሱ ማለት ነው።

አንገት በላይ ደግሞ እንትን በምንድን ነው ጭንቅላቴ ነው። ሁለት ሲመታኝ የኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ ያድርገዋል ማለት ነው። ሌላስ ምን ይሻላል?

ከዛ የሆነ ሚንትን የሚልም ነገር አለ ቤላ ማለት ነው። በሱ ይፈቀፍቀዋል ፀጉሬን ማለት ነው። ሲፈቀፍቅ ሲፈቀፍቅ እየደማ ነበረ። በዚህ ተለትላሉ። እንደምላጭ አይነት ነገር ይዘዋል። ይህ ሁሉ ትልትል ነው። ይህን ማህጸኔ ከተጨቀጨቀ በኋላ ምንም አለሰውስ ሜት ትጣል ምንሆን ግን ምንድን ነው በስድስተኛ ቀን ቀና ብይን ስል ምንም ነገር የለም። ከጎኔም ሬሳለ ከጎኔም ልጅ ተሬ ትላለች

በቃ ከእሷ የተሻልኩ ስለሆ የለበስኩትን አረቄ ልብሴ ሙልጭ አርጌ አውልቄ እንትን አሰርኩት። ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድን ነው? እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ የተላቀስ ርያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝ ነው

ቁምጣ ነበረች፣ ቁምጣ። ይሄን ደግሞ አያስለብሰኝ አለ ቁስሉ ማለት ነው። እንዲህ ክፍቱን አድርጌ ልብሴን ግን ሙሉ ቃኔ ለሷ ለብስኳት። የለብስኳት አንድ ቀሚስ ነበርና በቁምጣ ቁምጣ ከስር ለብሼ ነበር። የለብስኳት ልብስ በቁምጣ ይሄን መከለል የማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚህ በሷ አሰርኩና የወጥትኩ የወጥትኩ ኩሰል ገሩ ይመጣሉ በሰዓቱ ማለት ነው። ከዛ እንዲት እያንዘላዘሉ እንትን ብለ እንደዚህ ተሸክመው እያንዘላዘሉ ይዘዋት ይሄዳሉ።

ምኑን ልጠይቃቸው? በቃ ውስጥ የተጨነቀው መጨረሻ ላይ ጫካውን ስጨርስ ከተማ አገኘው። ከዚያ አባቴ እኔ የምልህ ጊንበድ ሲ ተማሪ ነበርኩኝ እና ልብሴን አጋጣሚ ልብስ ለብሼ እንጂ ሌባ ወስዶብኝ ነው እስ ማ ገዛለኝ አልኩ። ስገዝለው አምሳ አምሳ ብር አምሳ አምሳ ብር የሚላ ሳናገኝ

ከእሱ ላይ አምሳ በገ ከፍሎ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ዲጅሽ ሊል ብሎ ዩኒቨርስቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ ካየ በኋላ ሕክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ አሳሸገኝ እያለ እያለ

በቃ ሳለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽንም ፈጥሯል መሰለኝ፣ ብዙ ቀንም ስለቆየው ስድስት ቀን ማለት ቀላል አይደለም።

ያን እየቆራረጡ እያወጡ እያስተካከሉ እያጠሙ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚያ አዲስ አበባ ሲጠሉኝ ምንድነው ወደ የት ሊሄድ በቃ ህይወት ምስቅልቅል እንዳለብኝ እብድ ሆንኩኝ። አበርኩኝ ከጊዮርጊስ ወደ ማርያም ያርኩኝ። የማርያም ቀን ነው።

ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተሉ እየተከተሉ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኛል። ሀምሳ ብር ሀምሳ ብር ተሰጠችኝ። በኋላ ምን ፈልገሽ ነው ምናምን፣ አይዞሽ ምናምን አለች። እኔ እኮ እንደዚህ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው፣ እንዴት ላድርግ? እንደው የት ልሄድ ብለሽ አልጓል የት ልሄድ ብለሽ ስላል

አይ እንደዚህማ ከሆነ ከኔ እንትን ጤና ጣቢያ እንወሳደች ብሎ ጤና ጣቢያ ሲሄድ የምጥመርሽ ያሳጡ ስሽ አደረጉ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑን ላያጥበው ማጠበ ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ። ምን ላድርግ አልኳት። በቃ ጨለመብኝ። ሚባክሽ አስገብኝ ስላ ከጎነሽና አለን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

አይነት እየወሰድኩ ያለ በቃ፣ እነዚህ እሚዋጥ መድኃኒት አለኝ፣ መርፌ አለኝ። ይህን ነገር ነው እየወሰድኩ ያለውን እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው መጠጣው የለም። ምታዩት ነው ደረ ኮቸሮ ነው። አሁን ቅድም ደሁም ሳዘጋጅ ነበረ ኮቸሮ እዚህ ያለ ዘርዝፌ ነው ይህ ነው ይህ ላ

አሁን ርስ በራስ ብሏል። የዘፍዝፌው ስለቆየሁ ቅድም ነው እናንተ ቀረፃ ለታስተላለ እያዘገጃጃችሁ ያለ የዘፈዘፍ ማለት ነው። የዘፍዝፍ ካለ በኋላ ለልጄ ምንድን ነው ፍትፍት ታሪቄ የሚበላት አለው። እሱ የሚበላት ይችን ነው። እና ሙዝ ምናም ንገዛለት አለው። ብስኩት፣ መጠለያ ያስፈልገኛል። አሁን ያለበት ቤት ነው ስፖንሰር አንድ ወር ከፍሎልኝ ሄደ።

ሌላውን ግን እየለመንኩ ነው። ውጭ ላይ ማለት ነው። የሆነ ነገር ሆነ የልጃውን ወደ ሶስት ወር አለፈ። እርሶ እንድንኳታጠበ ማለት ነው። መታጠቢያ ሰዓት የለም። ብቻ ቃላት የለኝም። የድረሱልኝ ምን አንድም ወደ ፊትስ ምን አይነት ህይወት ነው የሚኖረው? ምንድነው የማደርገው? ነት ለመናገር በጣም የራበኝ ነው። በቃ ራበኝ ጀምሮ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

ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች። አብረን ቆመን እንቀብራለን። በጣም ቆንጆ ከለሯ ራሱ እንዴት እንደሚያምር መሰልሽ

ያው ዩኒቨርሲቲ ስትሄጂ ሁላችንም የምናስበው ነገር አለ አለ ቤተሰብ ጋር ያለው ደስታ አለ፣ ስቴጅ የምትዘጋጁ ዝግጅት አለ። ከሄድሽ በኋላ ደግሞ ያው ቤተሰብ ነው ገንዘብ የሚልከው የሚፈልገው። ያን ጊዜ እንዴት አሳለፍሽ? ስቴጅስ ስንዴት ነበረ? ሴድ ሶስት መቶ ብር ነው የተሰጠኝ። ያ ማለት ያን ሶስት መቶ ብር የሆነ ቦታ ላይ ትላካል ማለት አይደለም አድርሶ የሚመልሰኝ ነው።

አመቱ ሙሉ የሚዘልቁ ማለት ነው። ጓደኞቹ በብሌን በደኞቹ በመኪና እየተበላለሱ በዓላትን ሲውሉ እኔ ግን ለአንድ አመት ተብሎ ሶስት መቶ ሆኖ ካልሆን የተደረጉ የተሰጠኝ ነበር። ስንት ነበር ትራንስፖርት? መቶ አምሳ ብር ነበር።

ሄጃው እንደ ሴት ደግሞ ለሴት የሚያስፈልግ ነገር አለ፣ ምንቀባው አለ፣ የተፈጥሮ ጉዳይ አለ። ለዚህ ለዚህ ሁሉ ነገር ገንዘብ ያስፈልጋል። በምን ነበረ? ጓደኞች የተሻለ ህይወት ነበር እንትን የሚሉ የባለሀብት ልጆች አሉ። እነሱ ነበረ የሻር እያደረጉ እያዋጡ ነገሮችን የሚሸፍኑ ኢብን ወደ ስራሱ ይገዝልኝ ነበር። ጓደኞች ነበር ከጎን ያሉት ማለት ነው። እ ከዛ በኋላ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ ዓመት ተማሪ ሆነች ነው።

ይሄ ነገር ያጋጠመሽ እንዴት ነበር? እስቲ ጊዜውን አስታውሽ። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ በረ ሶስት ሰዓት ዘጋብኝ፣ መመለስ አልፈልግኝ፣ ወጣሁኝ ወጣሁኝ ና የሆነ የሚሮሩ ይሮሯጣሉ ማለት ነው ሰዎቹ። ስንሄድ በቃራ እንደዚህ ተኩሶ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሄዱ፣ በዚህ እና እንትን በሉ፣ እዚያ ጋ ግቡ ምናምን ሲሉን

እኛ በሰዓቱ ተኛን ተቆርቁ ነው የመሰለ እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባል የእነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ክፍት ነው ከኋላ አንድ አመት ከስድስት ወር ነው እዚያ የቆየ ነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከስድስት ወር ምን ነበር የሚሏችሁ ትጥቅ ነው ልንቀየራችን ትታጠቃላችሁ አለበለዚያ ያሰብነዋል እሱ እንሰራለን አብረን ምን ይሆናል እያሉ የት ነበር እስ ምታድሩት እዚህ ወጪ ላይ ነው

ብዙ ጊዜ ዛፍ ነበር እንዴት አካልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንን እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቅ ስናክ ነበር። ምን ሆነው ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን፣ እርቃናችን እናወልቀው

ልብሳችንን ካወለቁ በኋላ ሰልፋ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ አንድ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈስ። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበስኩትን ልብስ አውልቄ እሷ እግሮቿን አስሬ

ንቁሳን እየወጡት ጀመሩ። እንዳልያዝላት አልችላትም። ከዚያ አብረን ነው እኮ ምን ሄደው አንቺን እኮ ሁለት ሁለት አባለ ስንኩል ማን ይቀበላል? አልኳት። እንግዲህ ማንም እንደዚህ ደሜ እየፈሰሰ እንደዚህ የመድሮ ሁሉ ጨለመብኝ። የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ

በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ከፋኝ። በቃ ለወንዲውም ነገር ጎዳ። እንዴት ነው የምሆነው? ምንድን ነው ማድረግ የምችለው? በምን አይነት መልኩ ነው ህይወቴነት መጠገን የምችለው? አይዞሽ የሚለኝስ ማንኛውም ሰው ነው። በቃ እንደው እንደዚህ መጨረሻ ላይ ምንድን ነው ወደ ተዳዳረን የሆንኩት?

አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ፣ ይፈጠራሉ ብለንም እንጠብቃቸው አደሉ ሴትም ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ሳደዳሪ ላይ ሲያደርስሽ ምክንያት

የለውም ማለት አንችልም። በፈጣሪ ስራ ማንገባም። ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየት የአንችን የመንፈስ ጥንካሬ ነው። አሁን ላይ ልጅ አለሽ። ልጅሽን ስታየው ምን ይሰማሻል? ይከፋኛል በጣም። ምክንያቱም እሱ ባይኖር ይህን ያለ እንትን አለልም ነበር ማለት ነው። ልጅ ስትይሽ ከባድ ነው። ለልጅ ስቴ እያልሽ የሆነ ትታሰሪያለሽ። ል ልጅ ነው እንጂ ራሴ አትይም። በቃ ምን አለበት ወይ ጤነኛ ልጅ በሰጠኝ ኖሮ፣ ካልሆነ ደግሞ

እኔም በሽተኛ ል በሽተኛ እንዴት ነው የማደርገው? ልስ ለ ሁለት የነሱስ ጊዜ ጥዬው ሁሉ አለው እዚያ ላይ ተመልሼ እን ማያ ወደ ይመጣል እና አፈሩን በበላሁት፣ በቃ አብረን እንሞታለን እየልሽፋረቂ እንደገና ራሴ ቅፍታ ጠይቄ እንደ ትልቅ ሰው ጥያቄ እና መልስ በራሴ ነው የተመለሰ።

ያሳደጉሽ ቤተሰቦች በጠፋሽበት ወቅት ከዛ ሁሉ የሁሉ ነገር ሲሆን ይህን ሁሉ ታሪክ ያውቃሉ ያውቃሉ፣ ግን አልቀበልም ያለ። አሁን ላይ ጤናሽ እንዴት ነው? ሕክምና በጣም ያስፈልገኛል። ከሕክምናም በላይ የምክር አገልግሎት ያስፈልገኛል። ነገ ብርቱካን ምን ብታገኝ ትመኛለች? እኔ አሁን የምፈልግ አንድም በጤንነቴን የሚከታተለኝና

በቃ ትምህርቴን ነው መማር የምፈልገው። ወደፊት በቃ የተሻለ ህይወት መኖር እፈልጋለሁ። ልጆን በጎንና አይኑን እያየው ይህ የተጫወቱ አብሬ እንደ እናት እንዳባት እንደት እንደወንድም ከጎን የሆኑልኝ ማር ወይ ጣፍ እንዳንድ ያገኙ የተሻለ ህይወት እንድደርስ ነው የምንፈልገው። ዛሬ ወደ አዲስ ምዕራፍ የሚያሸጋግሩ ስጦታዎች እኛ እናበረክትልሻለን። እንግዲህ ብርቱካን በጣም

ብቻሽን በከባድ ሁኔታ ልጅሽን እያሳደግሽ ነው የምትገኙ። በመሰረታዊነት በመጀመሪያ የሚያስፈልግሽ ደግሞ የቤት ግራይ ድጋፍ ነው። ኢቢኤስ ቴሌቪዥን ይሄንን ስለሚያምን ደግሞ የአንድ አመት ያለምንም ሀሳብ ከልጅሽ ጋር ሆነሽ ራስሽን እስክትቋቋሚ ድረስ የአንድ አመት የቤት ግራይ ይሸፈንልሻል። ሌላው እንግዲህ እኔም በጣም ተርቤያለሁ። ልጄንም ለማጥባት ደግሞ መብላት አለብኝ። ካልበለው ደግሞ

ወተት የለም፣ ጡቴ ብለሻል። እውነት ነው እናት ስንሆን ደግሞ የበላነው ሁሉ ደግሞ ወደ ልጃችን ነውና መብላት፣ ራስን መጠበቅ ራብ መጥፍ ሆኖ ይባላል። እውነት መጥፎ ሆኖ በጣም ስለዚህ የስድስት ወር አስቤዛ ደግሞ የቤት ይሸፍንልሻል። ከቤት ኪራይ እና ከአስቤዛ በተጨማሪ ደግሞ የልብስ ማጥበያ ማሽን ኢቢኤስ ቴሌቪዥን ያበረክትልሻል።

በጣም ትምህርትሽን ትወጂያለሽ። መማር ትፈልጊያለሽ። መለወጥ ትፈልጊያለሽ። ባለሰብሹ ባልጠበቅሽ ሁኔታ ከትምህርትሽ ገበታ ወደኋላ ቀርተሻል። ያኔት ኮሌጅ ደግሞ በመረጥሹ በፋርማሲ ሊሆን ይችላል፣ በነርሲንግ እንዲሁም ደግሞ በላብራቶሪ ቴክኒሽያንነት ሁለት ቅርንጫፎች አሉ። ከሁለቱ በአንዱ ቅርንጫፍ መርጠሽ ትምህርትሽን እንድትከታተይ ትምህርት ቤት ወጭሽን ሙሉ በሙሉ ይሸፍንልሻል።

ያምያም ህልምሽ ተሳክቶ ስትመረቅ ደግሞ ለመምጣት ያውቃል።